እንደ ሀገር ትልቅ ፈተና ውስጥ ገብተንበት የነበረው የዚህ የበልግን የመኸርም የግብአት አቅርቦትና ስርጭት ላይ ከዚህ በፊት እየተፈተንበት ነበርና፣ ዘንድሮ ግን መንግስት በልዩ ትኩረት ለተግባሩ ቅድሚያ በመስጠት አስፈላጊ የሆኑ ግብአቶች አቅርበዋል ማለት ነው። ጌታቸው ፍቅሩ እባላለሁ። የቡኢ ከተማ አስተዳደር ግብርና ጽህፈት ቤት ኃላፊ ነኝ። በሀገር ደረጃ ትርጉም ተሰጥቷቸው በኢኒሽቲቭ እየተሰሩ ያሉ ስራዎች አሉ። ከነዚህ ኢኒሽቲፎች መካከል ዋነኞቹ የሚባሉት አሁን በዚህ ወቅት እየተገበርን ያለ ነው ያለነው የዚህ የበጋ መስኖ ስንዴ ልማታችን ነው። በበጋ መስኖ ስንዴ እንግዲህ እንደ ሀገር በመኸር ብቻ አምርተን የምግብ ዋስትና ማረጋገጥ ስለማንችል በተጨማሪነት በበጋ ወቅት ስንዴ አምርተን ለራሳችንም ተጠቅመን ለሀገርም ጭምሮ ወደ ውጭም ኤክስፖርት ማድረግ እንዳለብን በጠቅላይ ሚኒስትራችን በዶክተር አብይ አማካይነት ወርዶ እየተገበርን ያለ ነው። እንደ ከተማ አስተዳደራችን 15 ሄክታር በዚህ ዘርፍ እንሸፍናለን ብለን እቅድ አቅደን ነበር። አሁን ባለንበት ወደ 1125 ሄክታር አካባቢ በበጋ መስኖ እንዲሸፍነን በጥሩ ሁኔታ በጥሩ እድገት ደረጃ ላይ ይገኛል ማለት ነው። አየሩም በአጋጣሚ ሆኖ ዘንድሮ ለዚህ ተስማሚ ነው የሆነው። ከዛ ባሻገር ከዚህ ከአረንጓዴ ልማት ጋር ተያይዞ በከተማ አስተዳደሩ በራሱ የሚተዳደር ችግኝ ጣቢያ ያለው 17 የሰው ኃይል ያለው በጉልበት ሰራተኛ የሚሰራ በተለያዩ ችግኞች ተሸፍነው በፍራፍሬም፣ በደንም በመኖም ነው። እነዚህን ችግኞች አልምተን አፍልተን ለአርሶ አደሩ በማከፋፈል የአረንጓዴ አሻራን ስራ ለመስራት አቅደን እየሰራ ነው ያለ ነው። በአሁን ደረጃ ከአንድ መቶ ሺህ በላይ ችግኝ እዚህ እኛ ችግኝ ጣቢያ ላይ አፍልተን ለቀጣይ ለመኸር ወቅት ከሰኔ ጀምሮ ለሚደረገው የአረንጓዴ አሻራ ተከላ ቅድመ ዝግጅት ስራዎች እየሰራ ነው ያለ ማለት ነው። ከዚህ ጋር ተያይዞ ከዚህ ከሌማት ሩፋ ጋር እንደ ሀገርም ትርጉም ተሰጥቷቸው የሚሰሩ የግብርና ዋነኞቹ ተግባራቶች ናቸው። በዚህ ዘርፍ እንግዲህ የወተት መንደር የሚባል አለ፣ የማር መንደር፣ የዶሮ መንደር እና የስጋ መንደር። በአራቱም መንደሮች ጥሩ የሚባሉ ጅምር ስራዎች አሉ። እንዳሁን እንደ ከተማ አስተዳደራችን በወተት መንደር ወደ ሰባት መንደር አካባቢ መስድተን ለማህበረሰቡ ወተትን የማሰራጨት የማከፋፈል ስራ ተደራሽ የማድረግ ስራ እየሰራን ያለ ነው። በዶሮ መንደርም እንደዚሁ አራት የዶሮ መንደር በተዋጣለት ደረጃ መስርተን እየሰራን ያለ ነው። በስጋ መንደርም በንም መንደርም እንደዚሁ ትኩረት ሰጥተን እየሰራን ያለ ነው ማለት ነው። ሌላኛው ዋነኛው በዚህ ሰዓት የግብርና ተግባር የሚባለው የበጋ መስኖ ስራ ነው። በበጋ መስኖ እንግዲህ የተለያዩ የአትክልት አይነቶች ቲማቲም፣ ሽንኩርትና ጥቅል ጎመን በዋናነት ለሙ ያሉበት ሁኔታ አለና በዚህ አሁን ባለንበት ወቅት ሁለተኛ ዙር የመስኖ ስራ ነው እያተገበርን እየሰራን ያለ ነው እና በሁለተኛ ዙር 44 ሄክታር እንሸፍናለን ብለን እንደ ከተማ አስተዳደሩ እቅዳቅደን ነበር ማለት ነው። በአሁን ደረጃ ግን ወደ 35 ሄክታር በተለያዩ አትክልት አይነቶች መሬት ተሸፍኖ በእድገት ደረጃም ጥሩ የሚባል እድገት ደረጃ ነው ያለውና እንዳጋጣሚ ሆነው አየሩ ዘንድሮ ምንም አይነት ያናሃል ወረርሽኝ በሽታም የተባይም ወረርሽኝ ያልተከሰተበት ወቅት ስለሆነ ጥሩ ምርት እናገኛለን ብለን እናስባለን እና እነዚህ ተግባራቶች ናቸው በዋናነት እናንተ እየተገበረናል። ያለንበት ወቅት የበልግ ወቅት ከመሆኑ ጋር ተያይዞ እንደ ሀገር ትልቅ ፈተና ውስጥ ገብተንበት የነበረው የዚህ የበልግን የመኸርም የግብአት አቅርቦትና ስርጭት ላይ ከዚህ በፊት እየተፈተንበት ነበርና ዘንድሮ ግን መንግስት በልዩ ትኩረት ለተግባሩ ቅድሚያ በመስጠት አስፈላጊ የሆኑ ግብአቶች አቅርበዋል ማለት ነው። ግብአት ከቀረበ በኋላ በእኛ ከእኛ የሚጠበቀው በአግባቡ የምንጠቀመው ግብአት እቅዳ አቅደን ዳፕ ማዳበሪያና ዩሪያ ማዳበሪያ በበቂ ባቀድነው ልክ ቀርቦልናል ማለት ነውና ይህ ሲሆን ደግሞ ግብአቱ በተፈለገው ልክ ወይም ደግሞ ልታለመለት ዓላማ መዋል እንዲችል ከአጉል ብልጣብልጥነት ወይም በዚህ ጉዳይ ላይ ከሚያስቸግሩ ከደላላ ነፃ በሆነ መልኩ ትክክለኛውን የምንዘራውን መልክን መሬት አቅደን በቀድነው እቅድ ልክ መጥተን ማዳበሪያውን ወስደን ተግባራዊ ማድረግ አለብን ወይም ወደ ተግባር መቀየር መቻል አለብን ና በሁለቱም ቀበሌ መነሻ እቅድ መጥቶልናል። ከየትኛውም ደላላ ነጻ በሆነ መልኩ መቶ ማዳበሪያ እንደወስዱ መልዕክቴን አስተላልፋለሁ። ከዛ ባሻገር ወጣቶች ላይ በሁለቱም ቀበሌ ያሉ ወጣቶች የመሬት ዝግጅት እያዘጋጀ ነው። ለተደራጀ ወጣቶች በጉዚራ በነጌስታል በማህበር በመደራጀት ከጨረታ ነጻ በሆነ መልኩ መሬቱን ወስደው ለበልግም ለምህርም ሰብል ማልማት የሚችሉበትን መሬት ስለተዘጋጀ ያንን መጠቀም አለባቸው። በ01 ደረጃ በቡኢ 01 ከተማ ደረጃ ከመዘጋጃ የተረከብነው መሬት አለ 2.6 ሄክታር አካባቢ እስካሁን 8 ማህበር አደራጅተን አስጠቅመናል። ሌሎች በየትኛውም ዘርፍ በመንደር ደረጃ በወተትም በስጋም በዶሮም በንብም መስራት የሚችሉ ወጣቶች መሬት አዘጋጅተን ለማስረከብ ዝግጁ ነን ማለት ነው። የቀረ መሬት አለ፣ ከዚህ ከስምንቱ ማህበር የቀረ መሬት አለ። ይሄ መሬት ያዘጋጀነው ለወጣት ነው ማለት ነው። ስለዚህ ወጣቱ እኛ ጋር ጠጋ ብሎ በመጠየቅ ውጤት እናመጣበታለን በሚሉት ዘርፍ ተደራጅተው በመምጣት መሬት መጠየቅ ይችላሉ። የተዘጋጀው መሬት ለወጣቱ አስተላልፈን ለከተማው ማህበረሰብ ምርት ማቅረብ ያስፈልጋል። እንደ ግብርና ወተት እንደ ከተማችን እጥረት አለ። በዚህ በወተት ደግሞ ወጣቱ ተደራጅቶ ተሰማርቶ ራሱም ተጠቅመው ማህበረሰቡም እንዲጠቅም መልእክቴን አስተላልፋለሁ። በዚህ ዘርፍ ወጣቶች ጠጋ ብለው ስራ መስራት ይችላሉ ማለት ነው።